እንደምን ቆያችሁልኝ ውድ የዩቲዩብ ተከታታዮቼ በሙሉ የኤፍታ ዩቲዩብ ተከታታይ በሙሉ እግዚአብሔር አምላክ ለዚህ ጊዜና ለዚህ ሰዓት ስላደረሰ ክብር ለጌታችን ለኢየሱስ ክርስቶስ ሲሆን ዛሬ በተራራ ላይ የጾም ጸሎት ጊዜ ዘና ወጥተናል። እንግዲህ ጾም ጸሎታችንን ለአስር ቀን በተከታታይ የምንጸልይበት ጊዜ ይሆናል። ጌታችን ኢየሱስ ክርስቶስ በልባችን ላይ መንፈስ ቅዱስን አስቀምጦ መንፈስ ቅዱስ ለአስር ቀናት እንድንወጣ በመንፈስ ቅዱስ ምሪ ይሰጣል። ኢየሱስ ክርስቶስ እንደሚያገዘን እንደሚረዳን አምናለሁ። ይህንን ቲቪ ቻናል የምትከታተሉ ሰዎች በሙሉ ይሄንን ሰብስክራይብ እንድታደርጉ በጌታ ፍቅር አሳስባችኋለሁ። ሰብስክራይብ፣ ላይክ፣ ሼር አርጋችሁ ቤተሰብ መሆን ትችላላችሁ። እንዲሁም ደግሞ በተጨማሪ ይህንን የፍታ ቲቪ ቻናል ተከታታዮች በሙሉ አገር ውስጥም ከሀገር ውጭ የሚያላችሁ ሰዎች በሙሉ ይህንን ቻናል ለዘመዶቻችሁ፣ ለጓደኞቻችሁ እንዲዳረስ ሼር እንድታደረጉ በጌታ ፍቅር አሳስባችኋለሁ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ዛሬ አንድ ጸሎት በፊታችሁ ላረግላችሁ እወዳለሁ። መጽሐፍ ቅዱስ በዘፍጥረት ምዕራፍ 26 ቁጥር 18 ላይ እንደዚህ ይላል። ይስያቅ ወደ ጌራራ አገር በገባ ሰዓት፣ ረሃብና ቸነፈር በነበረበት ዘመን ይስያቅ በጣም በረሃብና በችግር ውስጥ እያለ እግዚአብሔር አምላክ አንድ ድምፅ ወደ ይስያቅ ያመጣለት ነበረ ይስያቅም አለበት አገር ወጥቶ ሌላ ሀገር ላይ ገበታን ፍለጋና ስንዴን ፍለጋ ሊወጣ ሲል እግዚአብሔር በሌሊት ተገለጠለት ይስሐቅ ሆ ያለው አንተ ከዚህ አገር አትውጣ እኔ አንተ የምናደርጋለሁ እባርካለሁ አሰፋለሁ ለአባትህ ለአብርሃም የገባሁትን ኪዳን አንተ የምናደርጋለሁ አለ እፈጽማለሁ አለ እግዚአብሔር አምላክ ዛሬ እንደዚህ ብዬ ጸልያለሁ በአረብ አገር በአሜሪካ በአውስትራሊያ በኬንያ በተለያየ አገር ያላችሁ ሰዎች በሙሉ እየለፋችሁ እየሰራችሁ ችግር የገጠማችሁ እየሠራችሁ በረከት አልያዝ ያለ እየሠራችሁ ነገሮች አልጨበጥ ያለ እግዚአብሔር አምላክ ዛሬ በጌታ በኢየሱስ ክርስቶስ ስም ያልተጠበቀ እንግዳ ነገር በቤታችሁና በሥራችሁ ላይ ያርክላችሁ። እግዚአብሔር ራብና ቸነፈርን ችግርን ከቤታችሁ ላይ ይስፐረው። ለዚህ ነው ይስሐቅን እግዚአብሔር አምላክ በሰው አገር ባረከው በሰው አገር አበለጸገው። ከኢትዮጵያ ወታችሁ ከኤርትራ ወጥታችሁ በአሜሪካና በአውስትራሊያ የምትገኙ ሰዎች በሙሉ እግዚአብሔር አምላክ ያበለጽጋችኋል። እግዚአብሔር አምላክ ይባርካችኋል። ኢየሱስ ክርስቶስ በልባችሁ ካለ ኢየሱስ ክርስቶስ፣ በቤታችሁ ካለ ኢየሱስ ክርስቶስ፣ በውስጣችሁ ካለ ችግር በእናንተ ውስጥ አይመጣም። ውስጣችሁ ያለፈው ያረፈው የሰላም አምላክ የሰላም አለቃ ኢየሱስ ክርስቶስ ይባላል። የሰላም አምላክ የሰላም አለቃ ኢየሱስ ክርስቶስ ይባላል። በሰው ሀገር ለፍታችሁ አንያስ ያላችሁ ጤንነታችሁን የሚዝ ችግር የገጠማችሁ ሰዎች ጤናችሁን ያዘ፣ እንዲሁም በልጆቻችሁ የምትጨነቁ ሰዎች ኢትዮጵያ ውስጥ ሆናችሁ በልጅ የምትጨነቁ ኢትዮጵያ ውስጥ ሆናችሁ ነገር አልያዝ ያላችሁ እግዚአብሔር አምላክ ይህንን ችግር ከቤታችሁ ላይ ይስበራ ይሰበር፣ በኢየሱስ ክርስቶስ ስም ይሰበር፣ በኢየሱስ ክርስቶስ ስም። እግዚአብሔር አምላክ ይህንን ችግር እንደሚሰብር አምናለሁ። እግዚአብሔር አምላክ ይሄንን ችግር ከቤታችሁ እንደሚነቅለው አምናለሁ። እግዚአብሔር አምላክ ይህን ችግር ከእናንተ ላይ ይሰብራል። እግዚአብሔርም ታላቅ ነገርን አደረገልን፣ እኛም ደስ አለን እንደሚል በጌታ በኢየሱስ ክርስቶስም እግዚአብሔር ድንቅና ታመር በቤታችሁ ላይ ያደርጋል። ቅዱሳን እግዚአብሔር አምላክ ይባርካችሁ። ይሄንን ኤፍታ ቲቪ ቻናል የምትከታተሉ ሰዎች ሰብስክራይብ እንዳረሱ ላይክ እንዳረሱ ሼር አድርጋችሁ ቤተሰብ ሁኑ። ዕለት ዕለት የመለቀላችሁ እያንዳንዱ የጸሎት ቪዲዮና የስብከት ጊዜ ወደናንተ ይዳረስ ይሆናል። ኢየሱስ ክርስቶስ ዘመናችሁን ይባርክ፣ ሕይወታችሁን ይባርክ። ጌታ ኢየሱስ ከእናንተ ጋር ይሁን። ተባረኩልኝ።